አመሰግናለሁ። ቀደም ሲል እንዳነሳው እንግዲህ ስድስተኛው የሕዝብ ተወካዮች ምክር ቤት አራተኛ ዓመት የስራ ዘመን 25ኛ መደበኛ ጉባኤውን በዛሬው ዕለት አካሂዷል። በዚህ ጉባኤ ላይ በዋናነትም ሁለት አዋጆችንም ያጸደቀበት ሁኔታ ምን ያለው። የመጀመሪያው የጸደቀው አዋጅ የህዝብ የመገናኛ ብዙኃን አዋጅ ቁጥር 1238 2013 አዋጅ ተሻሽሎ የቀረበውን ረቂቅ አዋጅ ያጸደቀ ሲሆን በሁለተኛነት ደግሞ የጸደቀው በተለይም የተቀናጀ የውሃ ሀብት አስተዳደርን ማስፈጸሚያ የተፋሰሶች የከፍተኛ ምክር ቤት ማቋቋሚያ አዋጅንም እንደዚሁ ያጸደቀበት ነው። የመጀመሪያው በተለይም ከመገናኛ ብዙኃን አዋጅ ጋር በተያያዘ በምክር ቤቱ ቃላት ሰፋፊ ወይም ደግሞ ከፍተኛ የሆነ ክርክር የተደረገበት ውይይቶች የተደረጉበት ሀሳቦች የተሰነዘሩበት ነው። ይሄ የመገናኛ ብዙኃን አዋጅ ቁጥር 1238 2013 እንግዲህ በሀገሪቱ ለውጥ መምጣቱን ተከትሎ ነባሩ የቀድሞ የነበረውን የመገናኛ ብዙኃን አዋጅን ተክቶ የጸደቀ ወይም ደግሞ በስራ ላይ የነበረ እንደሆነ ይታወቃል። ነገር ግን ከሂደት በኋላ በዓመታት ውስጥ በነበሩ ሂደቶች ውስጥ የዓለም ነባራዊ ሁኔታ አገር ውስጥም ያሉ ሁኔታዎች መቀያየርና የቴክኖሎጂ መዘመንና የዲጂታል ዓለም የተለያዩ ሁኔታዎችን ማሻሻል አስፈላጊ ከመሆኑ ጋር ተያይዞ አዲስ ወይም ደግሞ የተሻሻለ አዋጁ እንዲሻሻል ማድረግን ትኩረት ተደርጎበት የተሰራበት ሁኔታም አለ። ይሄ አዋጅ በተለይም አዋጅ የ1238 2013 አዋጅ ባለፉት በተግባር ላይ ወይም በስራ ላይ እያለ የተወሰኑ ውስንነቶች የነበሩበት እንደሆነም ተመላክተዋል። በተለይም ደግሞ የመገናኛ ብዙሀን ባለስልጣኑን ስልጣንና አሰራር እንዲሁም ደግሞ የተለያዩ እንቅስቃሴዎች ላይ ገደቦች የነበሩበት እንዲሁም ደግሞ በስፋት የ የተለያዩ የሚፈጠሩ ችግሮችን እርምትን ለመውሰድ አመች ሁኔታን የፈጠረ አለመሆኑና ክፍተቶች ያሉበት ከመሆኑ ጋር ተያይዞ እነዚያን ክፍተቶች ለመሙላት ታሳቢ የተደረገ የማሻሻያ ረቂቅ አዋጅ ነው ማለት ነው። ይሄ የማሻሻያ ረቂቅ አዋጅ በዋናነት ደግሞ አንዱ የባለስልጣኑን ስልጣን ስልጣንን የሰጠ በተለይም በመገናኛ ብዙኃን በሚዲያዎች የሚስፋፉ የሚሰራጩ መረጃዎችን ተከትሎ ለሚፈጠሩ ችግሮች የመገናኛ ብዙኃን ኃላፊነትን እንዲወስዱ እንዲሁም ደግሞ ለተፈጠሩ ችግሮች ደግሞ ባለስልጣኑ እርምትን የእርምት እርምጃን መውሰድ እንዲያ የሚያስችል ስልጣን የሰጠው ሆኖም ተመላክቷል። የነባሩ አዋጅ አዋጅ ቁጥር 1238 ይህንን እድል የሰጣል ነበርምና ይህንን ያሻሻለ ነው። ከዛም ባለፈም ደግሞ እንዲሁም ደግሞ ከመገናኛ ብዙሃን ባለስልጣን በተለይም ቦርድ አባላትን ከመሰየም ጋር ተያይዞም እንደዚሁ ስልጣን የሰጠው በተለይ በዋናነት ለህዝብ ተወካዮች ምክር ቤት የሰጠ ነው። ከዛ ይህንን ደግሞ በማሻሻል በጠቅላይ ሚኒስትሩ አቅራቢነት የህዝብ ተወካዮች ምክር ቤት እንዲያጸድቀው ያሻሻለ መሆኑን እንደዚሁ ተመላክቷል። ከዛ ውጭም መገናኛ ብዙሃኑ የቀጥታ ስርጭት ላይ ለሚፈጠሩ ችግሮች ኃላፊነትንም እንዲወስዱ የሚያደርግም ጭምር ነው ይህ አዲሱ የተሻሻለው አዋጅ ያካተተው ማለት ነው። በአዋጁ ውስን የሆኑ ንኡስ አንቀጾች ናቸው የተሻሻሉት። አብዛኞቹ በነበሩት የሚቀጥሉ ናቸው፣ የቀጠሉ ናቸው። እነዚህ የተሻሻሉት የንኡስ አንቀጾች ንኡስ አንቀጾች በዋናነት ቀደም ሲል ያነሷቸው የባለስልጣኑ ስልጣን የሚያሻሻሉ እንዲሁም ደግሞ ለሚፈጠሩ ችግሮች ደግሞ ባለስልጣኑ የእርምት እርምጃ መውሰድ የሚያስችለውና መገናኛ ብዙሀኑ ይበልጥ ተጠናክረው ለሀገር ግንባታ የራሳቸውን ድርሻ መወጣት እንዲችሉም ቴክኖሎጂን ታሳቢ ባደረገ መልኩ ዘመናዊ አካሄድን እንዲከተሉ ለማድረግ እንዲጠናከሩ ከማድረግ አኳያ የራሱን ድርሻ መጫወት እንዲችልም ታሳቢ ያደረገ እንደሞ እንደሆነም ነው እንግዲህ የተመላከተው። ይሄ የመገናኛ ብዙሀን አዋጅ ቁጥር 1238 2013 የተለያዩ ሀሳቦች ከተነሱበት በኋላ የማሻሻያ ሀሳቦች ከተነሱበት በኋላ የመገናኛ ከፍተኛ ብዙሃን አዋጅ ቁጥር 1374 2017 ሆኖ በአብላጫ ድምጽም እንደዚሁ መጽደቅ ችሏል ማለት ነው። በአዋጁ ከመጽደቁ በፊት እንግዲ በምክር ቤቱ አባላት ከተነሱ ጥያቄዎች አንዱ በተለይም በንዑስ አንቀጽ መሻሻልና የነበሩ ንዑስ አንቀጾች እንዲሰረዙና በአዲስ እንዲተኩ ሲደረጉ አንዳንድ በተለይም የቦርድ አባላትን ከመሰየም ጋር ተያይዞ ምናልባትም በመገናኛ ብዙኃን ገለልተኝነትና ነፃነት ላይ ጥያቄ ሊያነሳ ይችላል የሚል ከምክር ቤት አባላት ጥያቄ ተነስቶ ነበረ። ለዚህም ጥያቄዎች ለተነሱ ጥያቄዎችም የምክር ቤቱ የመንግስት ተጠሪ ሚኒስትር የሆኑት ተስፋዬ በልጅጌ ሀሳብም ሰንዝረው ነበረ። በሰነዘሩት ሀሳብ እንግዲህ መንግስት ባለፉት አመታት የተለያዩ የማሻሻያ ስራዎችን ከሰራቸው አንዱ የተቋማትን ገለልተኝነትና ነጻነትን እንዲጠብቁ ነጻነታቸው ተጠብቆ ለሀገር ግንባታ የራሳቸውን ድርሻ እንዲወጡ የማድረግ ስራን መስራት ነው። በዚህም ተጨባጭና የሚታይ ለውጥ መምጣቱንም እንደዚሁ አመላክተዋል። ከነዚህ ውስጥ አንዱ ደግሞ በዋናነት የመገናኛ ብዙሀን ነጻነትን እንዲሁም ደግሞ ጠንካራ ሆኖ እንዲቋቋም የማድረግ ስራንም ያነሱበት፣ አሁን ላይ በሀገሪቱ የሚዲያ መስፋፋት አለ ቁጥራቸውን በጣም በእጅጉ የሰፋበትና ና ተደራሽነታቸውን በቁጥር ደረጃም ከፍ ያለበት ሁኔታ መፈጠሩንም እንደዚሁ በአብነት አንስተው ይሄ አዋጅ መጽደቁም የተሻሻለው አዋጅ መጽደቁም ይህንን ይበልጥ ተጠናክሮ እንዲቀጥሉና ነጻነታቸውን፣ ገለልተኝነታቸውን ይበልጥ አጠናክሮ እንዲቀጥሉና የሀገር ግንባታ ላይ ይበልጥ የራሳቸውን ድርሻ እንዲጫወቱ ሊያደርጋቸው የሚችል ስለመሆኑም እንደዚሁ አንስተዋል ማለት ነው። በአጠቃላይ እንግዲህ እነዚህ ሀሳቦች የተካተቱበት የተቀበለውን እነዚህን ሀሳቦች ተቀብሎ የነበረውን የመገናኛ ብዙሃን አዋጅ ቁጥር 1238 2013ን በአዋጅ ቁጥር 1374 2017 እንዲተካና ወደ ተግባር እንዲገባ ተደርጎ በአብላጫ ድምፅ ጸድቋል ማለት ነው። በምክር ቤቱ በሁለተኛ ደረጃነት የተጸደቀው አዋጅ ደግሞ በተለይም የተቀናጀ የውሃ ሀብት አስተዳደር ማስፈጸሚያ የተፋሰሶች የምክር ቤት ማቋቋሚያ አዋጅ ነው። ይህም አዋጅ በተለይም በሀገሪቱ በርካታ የውሃ ሀብቶች አሏት። እነዚህን የ ሀብቶች ከመጠቀም ጋር ተያይዞ ግን ክፍተቶች አሉ እንደመሆኑ መጠን ከአጠቃቀም ጋር ስህተቶች ወይም ክፍተቶች አሉ። በተለይም በዓለም ያለው ነባራዊ ሁኔታ የአየር ንብረት ለውጥን ተከትሎ የውሃ ሀብት እየተመናመነ መምጣቱን ተከትሎ ይህንን የውሃ ሀብት በአግባቡ መጠቀም ያስፈልጋል፣ በአግባቡ ማስተዳደር ያስፈልጋል በሚል ይህንን ደግሞ ለማስፈጸም የሚያስችል ምክር ቤት መቋቋም አለበት በሚልም ለዚህ የምክር ቤት ማቋቋሚያ አዋጅ ረቂቅ አዋጅን እንደዚሁ መርምሮና ምክር ቤቱ የተለያዩ ሀሳቦችን ከተቀበለ በኋላ በሙሉ ድምፅ አጽድቋል ማለት ነው። በአጠቃላይ የምክር ቤቱ የዛሬ ውሎ ይሄ ይመስላል። ወደ እናንተ ልመለስ።